የሎጂስቲክስ ኢንዱስትሪ በዓለም የኢኮኖሚ እንቅስቃሴ ውስጥ ወሳኝ ሚና አለው። የዘርፉን ተወዳዳሪነት ማሳደግ ብዙ የሰው ኃይል በመፍጠር የሙያተኛ ጥረቱን መቅረፍ ታዲያ ተጠባቂ ተግባር ነው። በዚህ ረገድ ኢትዮጵያስ? እኛ ገሪው እንደምታየው ሲጀመር ሎጂስቲክስ ብዙ የተረሳ ይህን ያህልም ኢምፖርታንት አይደለም ተብሎ አቴንሽንም ከመንግስት ብዙ ያልተሰጠው ነበረ ሎንግ ትራንስፎርሜሽኑ ከመጣ በኋላ ነው እንግዲህ አቴንሽኑ በደንብ መሰጠት። ኮቪድም ራሱ ያመጣውን ኢምፓክት ሎጂስቲክስ እንዴት አድርጎ መወጣት እንደቻለ አገራችን በዚህ ባላት ፖፑሌሽን ላንድ ሎክድ ነን እንደምታውቀው። ያንን ላንድ ሎክድም ሆነን ነገሮችን ኤፊሽንትሊ መስራት የሚያስችል አግባብ በመስራት ነገሮች ማስተካከል ስለምንችል እዛ ኤፊሽንሲውን እንዴት እናመጣለን የሚለው ላይ የመንግስትም አቴንሽን ተጨምሮ ብዙ ነገሮች እየመጡ ስለሆነ እሱን እያስገባንና እያስተካከልን ነው። እንግዲህ በሂደት እያስተካከልን እየሄድን ያለን። ሎጂስቲክስ አለም አቀፍ የስራ ዘርፍ በመሆኑ ብቃት ያላቸው ባለሙያዎችን ማፍራት አስፈላጊ ነው። ይህንን ታሳቢ በማድረግ ተከታታይነት ያላቸው ስልጠናዎች እየተሰጡ ነው። የሙያ ስልጠና ማለት በቀጥታ ወደ ስራ የሚያስገባ ነው። ሁሉም የየራሱ ፕሮፌሽናል አይደንቲቲ ያለው በተለያየ ሙያ የተማሩ ናቸው። ይሄ ግን ለየት የሚያደርገው ወደ ስራ የሚያስገባ ስልጠና ነው። ሶዛት ማወቅ ያስፈልጋል። አገራዊ ብቻ አይደለም የሚሆነው፣ አለም አቀፋዊ የሆነ አስተሳሰብ እንዲኖራቸው ነው የሚያገለግለው። ይሄ ኮርስ ምን ማለት ነው? ለምሳሌ ኢትዮጵያ ከአንድ ሀገር ወደ አንድ ሀገር የምታጓጉዘውን እቃ ወይም የምታመጣውን ወይም የምትወስደውን እቃ በማምጣት በመውሰድ ሂደት ውስጥ ተሳታፊ ናቸው። ስለዚህ ያ አገር ምን ይፈልጋል? ኢትዮጵያ ምን ትፈልጋለች? የሚለውንም በዝርዝር የሚረዱበትና የሚያውቁት ነው። ስለዚህ በህይወታቸው ብቻ አይደለም በጣም በትልቁ በስራ ዓለም ውስጥ ትልቅ ድርሻ ያለው ስልጠና ነው እየወሰዱ ያሉትና ህይወታቸው ትራንስፎርም ያደርጋል ብዬ ነው የማስበው። እኔ የነሱ ዝግጁነት ነው የሚጠይቀው የነሱን ዝግጁነት ይጠይቃል። ግን በአጠቃላይ ትራንስፎርም ያደርጋሉ ብዬ ነው የማስበው። አንደኛ አሁን ኢትዮጵያ ወደ አለም አቀፉ የንግድ ድርጅት ለመግባት ዝግጅት እያደረገች ነው ያለችው። ሁለተኛ የአፍሪካ የነፃ ንግድ ቀጠና እንትን ፈርማለች ስምምነ ፈርማለች። ስለዚህ በዓለም ላይ ያላትን የንግድ ትስስርና የንግድ ድርሻ ለማሳደግ በጣም ትልቅ ስራ እየተሰራ ነው ያለው፣ በመንግስት በኩል የሰለጠኑ ዜጎች በኢንዱስትሪው ሲሳተፉ ደግሞ ሀገራዊ ኃላፊነታቸውን የሚወጡና የሎጂስቲክስ ሂደቱ እንዲሳለጥ እገዛ የሚያደርጉ ይሆናል። በአሁኑ ሰዓት እንዳየኸው አዲሱ የመልቲሞዳል ኦፕሬሽን እንዲጀምር መንግስት በሰጠው ፈቃድ መሰረት እንግዲህ አንድ ስድስት መልቲሞዳል ኦፐሬተሮች ወደ ሜዳ እየገቡ ነው። እነዚህ መልቲሞዳል ኦፐሬተሮች ወደ ዳ ሲገቡ ሰው ይፈልጋሉ፣ የሰው ኃይል ይፈልጋሉ፣ የተማሪ ሰው ኃይል ይፈልጋሉ። እነኚህ እየተማሩ ያሉት ልጆች በሙሉ ተምረው ሲጨርሱ እንደነዚህ አይነት መልቲሞዳል ኦፐሬሽኖች ላይ ለምን ክፍትም ስለሆነ ገና ሰውም ስላልተቀጠረ እነዚህ እንደጨረሱ ወደዛ የሚገቡበት መንገድ ሌሎቹም ሎጂስቲሽያኖች እነሱን የተማሪ ሰው ኃይል ቢያገኙ። ከዚህ በኋላ ያው እንደነገርኩ ነው፣ ዲጂታል መጥቷል። አዳዲስ ነገሮች ስለመጡ ወደዛ መዞር አለብን። ያለፈ የግድ ወደዛ ደግሞ ለመዞር ይህንን ጥሩ አይነት ትምህርት እየቀሰሙ ያሉት ልጆች ኦልሬዲ ሬዲ ሜድ ናቸው ማለት ነው። ሰው ወዲያው ገብተው ሎጂስቲሽን ለማሳለጥና ስራውን ለመግጣት ያግዙናል ማለት ነው። ይህንን መነሻ በማድረግ የኢትዮጵያ አስተላላፊዎችና የመርከብ ወኪሎች ማህበር ሙያተኞች የሚያበቁ መርሃግብሮቹን ግብሮቹን እያከናወነ ነው። ተቋማት እንደ ሀገር የደረቅ ወደብ ማስፋፋት የሎጂስቲክስ ትራንስፎርሜሽኑ የማክሮ ኢኮኖሚ ለውጡ ብዙ ድል ያመጣል ለሎጂስቲክስ ሙያ ማለት ነው። ግን እንዳልኩ ብቃት ያለው ያወቀ ባለሙያ ያስፈልጋል። እና እኛም በየጊዜው ምን መክራቸው ሲያጠኑ ወደ ስራ እንዴት ቀይረዋለሁ። ብዙ ነገር አይቻለሁ። የተሻለ አቅም አለ፣ የተሻለ ጥረት አለ። ሰው ይሄ ጉዳይ የተሻለ ውጤት ያመጣል ይጠብቃለሁ። ሎጂስቲክስ ሁል ጊዜ የጀርባ አጥንት ነው፣ የደም ስር ነው ነው የሚባለው። ለዚህ ሁላችንም ይህንን አምነን እዚህ ሴክተር ላይ የተሻለ ርብርብ፣ የተሻለ ስርዓትና በእውቀት ከተመራ ነገሩን በማሳለጥ ምንም ለአንድ ሎክድን ብንሆን እርግጥ ነው ባህር በር እንፈልጋለን። ባህር በሩም እስኪሳካና ኦልተርኔቲቭ ፖርቶች እስክናገኝ ድረስ ግን ኢቨን ፍ ለአንድ ሎክድን ብንሆን የተሻለ አፈጻጸምና የተሻለ መስራት ስለምንችል ከሰራን ማደግ፣ ካደግን ደግሞ አገራታችን ማሳደግን ስለምንችል ለዛ ሁላችን በርትተን እንድንሰራ ነው ማስተላል። በቀጣይም የንግድ እንቅስቃሴውን ለማሳለጥ የሚያስችሉ ስራዎች የሚከናወኑ ሲሆን በከፍተኛ የትምህርት ተቋማትም የስርዓተ ትምህርት ፕሮግራም ተቀርጾ እንዲተገበር እቅድ ተይዟል።